እነሱ እኮ ባህር ከፍለው ጠላት ከለው ሰማይ ዝቅ ምድሩ ብቅ ብሎላቸው በታላቅ ኃይልና ስልጣን እግዚአብሔር ራሳቸው ካርታና ባንዲራ የሰጣቸው ቅጥርን በጭቦት ያፈረሱ ታላቅ ሕዝቦች ስለሆኑ እንጂ ናቸው። ጀነራሉ እጃ የድሮ እግዚአብሔር መስሏችሁ ነው፣ እግዚአብሔር ከእነሱ ከሸሸ ቆይቷል፣ አሉ። አያችሁ ሰው ስለ እኛ ሲያውቅ ጠላት እነዚህ የኦርቶዶክስ እምነት ተከታዮች እንደ ድሮ አይደሉም ስንባል ተከፋፍለዋል፣ ተለያይተዋል ስለባል ተጣልተዋል ስለባል ደስ አይልም። እግዚአብሔር ኃይሉን አንስተዋል ሲባል ደስ አይልም። ጠላቶች አወቁ ይላል ገመና። ስለዚህ እናሸንፋለን እንዳይዟችሁ፣ የድሮ እግዚአብሔር አይደለም አብራቸው ያለ ተባለ። ጦርነት ተጀመረ፣ ዘመቱ። እነዛ ታቦት ይዘዋል፣ አንሸንፍም አለ። ታቦት ይዞ መሸነፍ የለም አለ የለም እነዚህ ታቦት አለ። ታቦት ይዞ መሸነፍ የለም።

በመትሬስ በቦ በአውዳሚ የኬሚካል መሣሪያ ውስጥ ታግዞ የመጣው ጊዮርጊስ ፈረሰኛው መጣና፣ አጋቡን ቀጋውን በምጥሩን እየለቀለ በአውሎ ነፋስ በመብረቅ አዎ ግንባር ግንባራቸውን ደረት ደረታቸውን ፈረስ ያሆኑ እየወጣ ወደ ገደል እየጨመረ ኢትዮጵያውያን ብላ አድርገው ተመለሱ። ክብር ለቅዱስ ጊዮርጊስ የውነሳል። ሀይማኖቻቸው ጻፉ ስለዚህ ታቦት ይዞ መሸነፍ የለምና እግዚአብሔር በአይለም የገለጥበት ስለሆነ ሄዱ ይላል ውጊያው ተጀመረ እስራኤል ውጊያ ቁጥር አንድ ምን ይከሰት ይሆን ማን ያሸንፍ ይሆን እነዚህ ታቦት የላቸው እግዚአብሔር እነዛ እግዚአብሔር አላቸው የመጀመሪያ ጥይት ተተኮሰች ቦታ ቦታ የሚጠበቅ ስንት ታምር አለ ቢያንስ እንደው አራት ታምር ይጠበቃል። ለታ ቦታ አንደኛ ሲሆን ሲሆን ጭራሽ እንዳይተኮስ ማድረግ ነው። ሲተኩሱ እንዳይ ሁለተኛ የተኮሰ ወደ ሰማይ እንዳይ ሶስተኛ ወደ ምድር እንዲገባል፣ አራተኛ መቶ እንኳን ቢወጋ እንዳይገለኝ ማድረግ ነጥሮ እንዲመለስ በጣም ርሞ ከተቻለ የተኮሰው ነው መልሶ ቢገል አይታ ሰው በማንጀራቱ አ የሰላሳ ሺህ ሰው ሬሳ ከዛ ካህናቱ ጋር በጥተው እንደ ኤሌክትሪክ ነዛ ና አንዱ አዛ የጢሙን እንደ ዛሬ አድግራ ብሲ የለም። ስለዚህ አንድ ጋዜጠኛ ጨርቁን ቀዶ እየሮጠ ኡ እያለ መጣ። ምነው አገር ሰላም አይደለም ወይ ሲለው ምን ሰላም አለ በጦርነቱ። ዘጠና ስምንት ዓመት ጨው እንዳትበላ ግፊት አለብህ ይሄ ስኳሩ ሙሉ በሽታው፣ አይኑ ከማየት ፈዝቷል። ጥንቃቄ ያስፈልገዋል። ጥሩ ነገር መስማት አለ

እግዚአብሔር በጣቱ የጻፈባት ታቦት ጽላተ ሙሴ የሲናይን በረሃ ያቋረጠች ዮርዳኖስን ያፈላች የከፈለች በወርቅ የተለበጠች ታዋቂው የቢቢሲ ጋዜጠኛ ግራሃም ሃንኮክ ማህተቡና ምልክቱ በሚል አስር ዓመት በፈጀ ጥናቱ ኢትዮጵያ እንዳለች ያረጋገጠላት እስራኤል የመጀመሪያው የሰሎሞን ቤተ መቅደስ ሰሩት፣ ፈረሰ። ሁለተኛው የዘሩባቤ ፈረሰ ሶስተኛው ቤተመንገስ መቅደስ አልተሰራ። የአል አቅሳና የድንጋይ ጉልላት መስጊድ ተሰርቶበታል። ኢየሩሳሌም እነዛን መስጊዶች እንኳን ተስማምተው ቢያስፈርሱ መቅደሱን ለመስራት ገንዘብ አሰባስበው ደርሰ መቅደሱን እንስራ ብለው ቢነሱ ታቦቷ የለች። ታቦቷ ደግሞ ኢትዮጵያ እንዳለች እርግጠኛ አሁን ትልቁ ጦርነት በኢትዮጵያ ነበስራ የእግዚአብሔር ማምለኪያ ተጨፍጭፎ አፈረሱ። ሀገሪቷ የእግዚአብሔር ሕዝብ ሀገር አትባል ተባለ። ኤሊን ሲሰማ ከወንበሩ ወደቀ። አንገቱ ተቆለመመና አይኑ ተደምጦ ነው። እግዚአብሔር መጥፎ ነገር አይተንከመ ይጠብቀ ካህን ከደብሩ ጠፍቶ ታቦት ከመንበሩ ጠፍቶ የሚቀድስ ካህን ጠፍቶ የሚያምር ክርስትና የሚያነሳ ቄስ ጠፍቶ ዝማሬው ማህሌቱ ጠፍቶ ከበሮ ጸናጽሉ ጠፍቶ ቤተ ክርስቲያን እንዳለ እንዳልነበረች ሆነው መጥፎ ታሪክ አይተን ከመሞት እግዚአብሔር ይጠብቀን። ልጆቻችን የሚቆርቡበት ልጆቻችን የሚማሩበት መጥተው ስጋው ደግሞ የሚቀበሉበት ክርስትና የሚነሱበት ሲያድጉ የሚያገቡበት ይሄንን አተው

ደስ ብሏቸው ነው የምትሄዱ። እግዚአብሔር ያስተምራቸዋል። ኑ ከዛ ወደ ሄደ ሞተ ኤሊ። ለካ ሚስቱ የኤሊ የልጅ ልጅ የኤሊ የልጁ ሚስት ነፍሰ ጡር ነች። የካህኑ የፊናስ ሚስት ነፍሰ ጡር ነበር ሲሄድ ወደ ጦር ሜዳ ፊናስ በማህጸን እያለ ልጁ ወዷ ላይ መጥቶ ማ